ሰላም ሰላም ውድ ነው ከተሰራችሁ ጋር በዲ ዩቱብ ቻናል ተከታታይ እንዴት ነው ተሰራችሁ ሰላማችሁ ብዙት ይበረልኝ እንግዲህ ያው ነፂ በጣም እያስቸገረች ነው ያለው እሱ እየተበሳጨ እየመጣ ነው በተደጋጋሚ ያለው ነፂ ደግሞ ምንም አልቻለችም እንግዲህ ጥሩ ምን እንደምንል አናውቅም አትክደርደሪ ከምሬ ነው የምልሽ ደርደሪ እንዳያመልጥሽ ማለት ነው እንዴ ይሄን ያክል ምንድን ነው ማንገላታት? አይከብድም? ወንድ ልጅ ማሰቃየት። አተሰደሪ እንደምትወጪው እንደምታፈጡ ታውቂያለሽ። ያቃል ግን ለምንድን ነው እንደዚህ ትምህርት? ተረጋጋ ተረጋጋ ተረጋጋ። ጋር ያስመሰለው ኪራም፣ አንተ ኪራም፣ ምን ሆኖ ነው ቤት እንደምትመስለኝ? የተኛ ችግር አለ? እያመመህ ነው እንደ

ነው። ሳሎኑ ለሞኔቶ ሹ ለእናንተ ልጠቅላችሁ ብዬ እኮ ነው። ኪሬ ልም አይደለ እንዴ? ለማን ምለቂል ማለት ሀስቴት ሰው አይደለች ለካሷም አለች። እኔኳ አንቺ ብቻ ነሽ የምትታይ አይደል? የዛሬ ነው ያሳድር። ኧረ በስመ አብ በላንተ የሰውን ትኩረት መሳብ ፈልገ ራስ ላይ አታሟርት። አልገባኝም። የአንቺን ትኩረት መሳብ ፈልግ ይመስሉሹ መስሉኝ ሳይሆን ከሁኔታ የተረዳሁትን ነገር ነው የነገርኩ። ግምት፣ መገመት ትችያለሽ፣ ግን ግምትሽ ልካያል። ልክነቱ ለእኔ ከታየኝ በቂ ነው። ግን እዚህ ጋር ስታይኝ ለስራ እንጂ ለሌላ አላማ አይደለም የመጣሁት። ቆይ ምን አስበሽ ነው? ምንም። ግን የተሰማኝንና ያሰብኩትን ባለመናገሬ ብዙ ብዙ ነገር አጥቻለሁ። ስለዚህ አሁን ዝም አልልም። ይገርማል። አፍሽን ምን ይል አስፈታሽ ነው? ብዙ ሰሆን ቀለል ስለምለው ሚስጥሩን ሁላ ሳይቀር ነው የሚነግር። ለእኔ እንኳን እንደዛ ምስላይኝ አይደለም በጣም ለራስሽ ያለሽ ግምት የተጋነነ ነው። እንደዛ እንኳን አይደለም። በቃውን ስራ አለብኝ። ትዕግስቴን ተፈታተንሽ እና ኪራ፣ ውጭ አድሬ ነው የምትይኝ አልገባኝም። በዚህ ከቀጠለ እኮ ሌላ ነገር ሊያደርግሽ ይችላል። አይ ሶስት ማታ ስለጠጣ ነው እንጂ በእኔ ላይ ጨክኗል። ስለዚ፣ ትላንት ነው የጠጣሁኮ። የመጨረሻውን የመጠጥ እንጥፍጣፊ አይደለም። ዛሬም ሌላ ቀን ነው። እስኪ አስቢው። እሺ ምን ላድርግ? ምሩ። እኔኮ ግራ ገባኝ። በቃ እሱም እያየሽ ከሚሰቀኝ ከዛ ቤት ውጭ ምን ምሩ። የምርሽን ነው? አዎ፣ ለአንቺም ለእሱም የተሻለው እሱ ነው። እስኪ አስቢው።